አምስት ሰውም ሆኜ ልቆጥር። እናንተ ውጡ፣ እኔ ትንሽ አውርቻት ተምልታችሁ መግባት ትችላላችሁ። ቢያንስ እስቲ ባራስ ፊት እንኳን ስነ ስርዓትን ይዘቁ። ሩብታ ሩታ እንዳትያቸው፣ አንቺ በጣም ትዝናናሽብን ያለሽ እ ልክ ነው ብለሽ ታስቢያለሽ። አራስ ሲጠይቅ እንደዚህ ነው መልሳቸው ፈረንጁ

እንግዲህ አልፍጃለሁ። የጉድ አገር ገንፎ እያደር ይፋጃል፣ አለ የሀገሬ ሰው። እያደር ይፋጃል። ፈረንጁ ፈረንጁ የተባልክ ቡችላ፣ እንዲሆን እንዴት እንዳስጠላኝ። ፈረንጁ እና ቢኒ የሚባሉ ቡችሎች ማለት ነው። እንዲህ የሩታ እህት ማለት ነው። የሩታ እህት የትልቅ ሰው ዘር የምር ነው። የትልቅ ሰው ዘር እግዚአብሔር ይስጥሽ። ሩታም ብላን የመጣችው እናንተ ምንድን ነው የምትላት በር ላይ ባትል ኑሮ እነሱ በእነሱ ቤት ቢሆን አያስገቧትም ማለት ነው ቢኒና በቢኒና በፈረንጁ ቢሆን አያስገቧትም ማለት ነው ባለጌዎች ባለጌዎች ማለት ነው እንዴ እኔ ማለት አንቺ ውጭ አንቺ ውጭ እናንተ ምን ላይ ማን ህይወት ላይ ነው ያላችሁት እናንተ ከማን ህይወት ላይ ነው ያላችሁት ራሳችሁ እንችላችሁ ራሳችሁ ቤት የምትኖረው መሰላችሁ እንዴ ቢኒና ፈረንጁ ማለት ነው ይህ ፈረንጁ በተለይ ጡልጡላ በስማም ጠይቃ እስከምትወጣም። ንንንንንረረረ ቢኒ ትልቅ ሰውዬ እኮ ነህ። ምነው ዳዲ ማለት ምንድን ነው የሚባለው? ይሄ ምንድን ነው የሚባለው? አያቴ ምን ነው የሆነ? ትልቅ ሰውዬ እኮ ነህ እንዴ! ገብ በረድ በል እንጂ በረድ በል በሉት። ቢኒ የሚባለው ማለት ነው እንዴ ውዶች እየዚህ ጋ ግን ሔረሚላ አርጉዝ ናት እንዴ? በቀጣይ ያለ ነገር አለ። ፋሲል ደግሞ እዚህ ያለ ነገር። ለማንኛውም ሔረሚላይን ፍልቅ ፍልቅልቅ ማለት ነው ዛሬ። ሩታን ሄዳ እንግዲህ ጠይቃታለች። ሩታን ሰላም ብላ እንግዲህ እንኳን ማርያም ማረችሽ እንኳን ጌታ ረዳሽ በማለት እንግዲህ ጠይቃታለች። እሷ እዚህ ጋር እየጠየቀቻት እንግዲህ እነሱ መለፍለፋቸውን አላቆሙም ማለት ነው። እኔ እንጃ በስማ የሆነ ማለት ነው እነሱ ምን ላይ እንዳሉ ራሳቸውን የረሱ ሰዎች ቢኖሩ እንግዲህ ፈረንጁና ቢኒ ናቸው። እንግዲህ የሆነ ሕፃን ሕፃን ነው የሚያጫውተው የሆነ ወደዳለው እንደዚህ አድርጌው ወደዳለው ብሎ ይሁን ምናምን ምን አገባህ ምን ቤት ነህ ቢሉት፣ እኮ መልስ የለውም። ምን አገባህ አንተ ምን ቤት ነህ ቢሉት መልስ የለውም ማለት ነው። ቀይ ባብ ማለት ነው እዚህ ለማንኛውም በዚህ መልኩ እንግዲህ አብርሽ እንግዲህ አብረሽ ልጅ አብርሽን ኮፒ ነው ተብሏል። እንግዲህ ኮፒ በነገራችን ላይ አብርሽ ዛሬ እንግዲህ ልጅ አይደለም ብለው ደግሞ ፈትነውት ነበር፣ አይታችሁ ከሆነ ብሩክና እዩ ማለት ነው። እንግዲህ እዩ ከዚህ በፊት አይታችኋል፣ ሩታን ፍቺ፣ አብርሽን መፍታት ነው ያለብሽ እንዳትታረቂ ምናምን ሲል ነበረ፣ ሲያለቀልቅ ነበር ማለት ነው። ግን ደግሞ ዛሬ ደግሞ እንግዲህ የአንተ ልጅ አይደለም በማለት እንግዲህ ፕራንክ መስሉ መልኩ አብርሽን እየፈተኑት ነበር አብርሽ ደግሞ የኔ ልጅ ካልሆነ የማን ልጅ ሊሆን ይችላል ራሴን ኮፒ ነው እኮ ልጁ ሲል ተናግሯቸዋል ማለት ነው እንግዲህ እነሱ አንድ ከሆኑባችሁ ያው ፈረንጁነ ቢኒም ለምቦ ጫም ቢኒ ማለት ነው ማለቅለቅ ነው ሊሆን የሚችለው ስራችሁ ማለት ነው የምሬን ነው ስራችሁ ሊሆን የሚችለው ሌላ ምንም ስራ አይኖራችሁም ማለት ነው ለማንኛውም ያው ጥገኝነታችሁ ፍርፋሪ መለቃቀማችሁ፣ እሱን እሱን ሔረሚላ የተሻማችባችሁ አይነት ነገር ይመስላችኋል። ስለዚህ ባሏን እና ሔረሚላን ለሩታ ተውላት። ሩታ አንደበት አላት። ሩታ አፍ አላት። ሩታ መናገር ትችላለች። ሩታ የፈለገችው ማለት ትችላለች። እናንተ ምንም አይመለከታችሁም ማለት ነው። ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ እንደምታዩት ሔረሚላ ዛሬ ጎራ ብላ ትልቅ ሰው ትልቅ ሰው የትልቅ ሰው ዘር ማለት ትልቅ ሰው የትልቅ ሰው ዘር እንግዲህ ኮራ ጠብረር ብላ ሄዳ እንግዲህ አራስ ነው አራስ ነው አራስን ማንም ይጠይቃል። እና አራስን እንግዲህ ጠይቃለች ማለት ነው። ሩታንም በዚሁ አጋጣሚ አይተናታል እንግዲህ ጠንከር ጠንከር ከር ብላለች ማለት ነው። እንዲሁም ደግሞ አሁን ለወደፊት እንዴት ነው እኔ ስወልድ ምናምን እኔ በቀጣይ ስወልድ ምን ማድረግ አለብኝ ብላ እንግዲህ ከሩታ አንዳንድ ትምህርቶችን ተቀብላለች ማለት ነው። ሔረሚላ በዚህ መልኩ እንግዲህ አራስን ጠይቃለች ማለት ነው። ሔረሚላ ብዙዎቻችሁ እንግዲህ ኮሜንት ላይም አይን ጭራሽ አይንሽ ናፍጠሽ ሄድሽ ጭራሽ እንደዚህ ሆንሽ ሄድሽ ምናምን ምናምን አይባልም አይባልም እንዲ አይባልም። አረ እናንተ እንዲ ዛሬ የሚያልገባችኋላችሁ ግን አረ ተው ተው ተው ተው፣ አይባልም። እን እነሱ መች ተጣሉ እነሱ መች ተጣሉ ማለት ነው ሰው ድራማው አልተጠናቀቀም ይቀጥላል። እና ዝም ብላችሁ ቀጥሉ ለማለት ነው። ዝም ብላችሁ ቀጥሉ። ምክንያቱም እነ ፈረንጁን፣ እነ እዩን፣ እነ ብሩክ ሊያስቀጥሉት፣ እዚህ ጋር ደግሞ ልጁ የአብርሽ ልጅ አይደለም ዲ ኤን ኤ ምርመራ እያሉ እየመጡ ይገኛሉ ማለት ነው። በፕራንክም በአንድ መልክ አስመስለው እንግዲህ ልክ አብርሽ እንዲጠራጠር የሆነ በቃ ግራ እንዲጋባ የልጁ አባት ነው የሚል መጣ፣ እንደዚህ እንደዚህ ምናምን ነገር እያሉ ሌሎችም እየመጡ ነው ማለት ነው። ምክንያቱም አብርሽና ሩታ አንድ መሆናቸው ወይ አንድ እንዲሆኑ የማይፈልጉ ሰዎች ማለት ነው። እና እንግዲህ እዚህ ጋር ቢኒ እንደምታዩት በቃ ዝም ብለው ይለፈልፋል ምናምን ነገር ሁለቱም ዝም ብለው ይለፈልፋሉ ማለት ነው። በጣም ሥርዓት የሌላቸው በስማም። እነዚህ አስቡት ከቤታቸው ቢሄድ እንዴት እንደሚያወሩ ማለት ነው። ከቤታቸው የሆነ ሰው ብሄድ እንዴት ምን አይነት ባለጌ የባለጌ ልጆች እንደሆኑ ቢኒ የሚባል ድንጋይ ራስና ፈረንጁ የሚባል ቅል ራስ ማለት ነው። የቀይባብ ቀይባብ የምሬ ነው። በጣም ነው የሚያስጠሉት ማለት ነው። በማይመለከታቸው እናንተ ምን ቤት ናችሁ ቢባሉ ለእነሱ መልስ የሌላቸው ማለት ነው። አስቡ እንግዲህ ቦርሳዋን ይነካካል፣ ውጪ ይላታል። ማስወጣት ነው የሚፈልገው ምናምን። እንዴ ምን ቤት ነህ ምን ቤት ና እንግዲህ፣ የሩታ ሀት ናት እንግዲህ። ሔረሚላን በር ላይ አቁሞ አትገቢም ወንድ ልጅ አለ ወንድ ልጅ ምናምን። እናንተ ወንድ ልትባሉ ነው? ቢኒና ፈረንጅ ወንድ ልትባሉ ነው? ወንድ እንደዚህ አያደርግም ማለት ነው። ምክንያቱም ሩታ አፍ የላትም፣ ሩታ መናገር አትችልም፣ ሩታ እንደዚህ ናት፣ እኛ እንናገርላት ነው የምትሉ የምትመስሉት ማለት ነው ነው የምትሉ የምትመስሉት። ሩታ በደንብ እራሷ ትናገራለች። ማለት ያለባትን ራሷ ታወራለች። ምን ማለት እንዳለባትም ራሷ ታውቃለች። እና እናንተ አታለቅልቁ ማለት ነው። አርፋችሁስ የሆነ ሕይወት ጀምሩ የራሳችሁ ሕይወት ይኖራችሁ ማለት ነው። ጥገኝነት ይበቃችኋል። በቃ ካብርሽ እና ከሩታ ትከሻ ላይ ውረዱ። የምሬን ነው፣ ውረዱ ማለት ነው ሶ እንግዲህ የትልቅ ሰው ዘር ትክክል ነው ያደረገችው ማለት ነው። ሔረሚላ እንዲህ ፍንድቅ ፍንድቅ ድቅ ብላ ጠይቃ፣ አራስ ጠይቃ፣ ልጁንም አይታ ተመልሳለች ማለት ነው። እንዲሁ ሩታም እንግዲህ እንዲሁ ፍንድቅ ፍንድቅ ድቅ እያለች ተቀብላታለች እንዲሁም፣ የሩታ እህት ማለት ነው፣ በዚህ መልኩ ተቀብለዋታል ማለት ነው እና ምን አገባችሁ ሲባሉ እንግዲህ ምንም እነሱ ግራ ለራሳቸው ራሱ ግራ የሚጋቡ ሰዎች ማለት ነው። ሩታም ራሱ ተሳቀቀች እኮ በእነሱ ማለት ነው እና በጣም ብልግናቸውን ያየሁት እኔ እንደኔ ብልግናቸውን በጣም ምን አይነት ባለጌዎች እንደሆኑ ማለት ነው። የምሬ ነው የምላቸው። ምን አይነት ባለጌዎች እንደሆኑ አይቻለው ማለት ነው እና ይህን በደንብ ትታጠባላችሁ እናንተ ታጥባችሁ አልበቃችሁም፣ በደንብ ትታጠባላችሁ ማለት ነው እና እንግዲህ በዚሁ አጋጣሚ ሩታ እንግዲህ ያው ከዚህ በፊት እንኳን ማርያም ማረችሽ ብለናል፣ አሁንም እንኳን ማርያም ማረችሽ፣ ማርያም በሽልምታ ታወጣሽ ማለት ነው። ጣይንከር ጣይንከርከር በሉና አብርሽና ሩታ እንግዲህ ከእንደነዚህ አይነት እንደ ቢኒ እንደ ፈረንጆ አይነት አለቅላቂ ጓደኞች አያስፈልጓችሁም ከራሳችሁ ከጎናችሁ አስወግዱና፣ ኑሯችሁ ኑሩ ልጃችሁን አሳድጉ ማለት ነው፣ እንግዲህ ማለት ነው የምንፈልገው። በተረፈ ቤተሰብ ወዳችኋለሁ፣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር እንግዲህ በመጨረሻ ሰዓት እያንገላቱ ነው ሲያወጡ ሲያስወጧት የምናይ ማለት ነው። ሔረሚላ ጠይቃ በምትወጣበት ሰዓት እንግዲህ ሂጂ ምናምን እያለ እንግዲህ ፈረንጆ በጣም ብዙ ይሆናል፣ አይደለም የሚያስጠላ ነገርም ወይ ደግሞ የሚያስጠላ ትችትን ነው የሚናገረው ማለት ነው። እና እነሱ ሄረሚላና ሩታ እንግዲህ ጠላቶች አይደሉም ወዳጆች ናቸው። እናንተ ግን አለቅልቃችሁ ትቀራላችሁ። እንዲተቁነጥነጣችሁ ማለት ነው የሚያደርጉት እና ያሳጣቸው መቀመጥ ነው ያቃታቸው የሆነ ማለት ነው። ምን አይነት ክብረቢሶች እንደሆኑ ራሱ በዚው ይታያል ማለት ነው፣ በዚሁ ያሳያል ቱ ቱ ቱ ቱ አይ እንደዚህ ነው እንዴ እንግዳ የሚቀበሉት? ግራ ገባኝ እኔ እነዚህ ልጆች ሲጀመር እዚያ ውስጥ ምን አስቀምጣቸው ምንስ ይሰራሉ? የሚለው ነገር ነው ግራ የሚያጋባውና ለማንኛውም በሰላም ጠይቀ እንግዲህ በሰላም ወጣ ሄዳለች ማለት ነው ሔረሚላ እና ያልወለዳችሁ እንግዲህ ለመውለድ ያብቃችሁ፣ ለልጅ ያብቃችሁ፣ ራሳችሁን በራሳችሁ ለማየት ያብቃችሁ፣ በስደት ያላችሁ ለሀገራችሁ ያብቃችሁ፣ ያብቃን ሁላችንም እያልኩኝ እሰናበታችኋለው ማለት ነው። በቀጣይ እንግዲህ የሔረሚላን ልጅ ያሁን እና ያለን ብዬ ተስፋ አደርጋለሁ እና የሔረሚላ ኮሜንቶች የሔረሚላ ኦዲሶች ዛሬ እንግዲህ ሁሉም ያን ያክል እንትን አይደለም። አንዳንድ ሰዎች አሉ አለ አደለ። ልክ እንደ ፈረንጁና እንደ ቢኒ አርፎ ከተቀመጡ የሚያማቸው ሰዎች ማለት ነው። ምናምን ነገር እነሱ ናቸው ነካ ነካ ምናምን የሚያደርጉ እንጂ ሁሉም ነገር ሳቂ፣ ተጫዋች፣ ፍንድቅ በይ ፍንድቅድቅ በይ ሔረሚላ ላይ የምን ማዘን ማንም ምንም አያመጣም። በቃ እያሏት ይገኛሉ ማለት ነው። ስራሽ ነው ስሪ እያሏት ይገኛሉ ማለት ነው። ሔረሚላም እንደምታዩት በዚህ መልኩ እንግዲህ ሰላም ቸው ብላ እንግዲህ ልጁንም አይታ በደንብ ማለት ነው ንዥዬ ነው የኔ ቡቡዬ ስትል ፈረንጁ አርፎ መቀመጥ አልቻለም። ልክ ጎትቶ አውጦ መጣል ነው የፈለገው ማለት ነው። እና ፈረንጁ ማለት ነው፣ አንተ ፈረንጁ የተባልከ አንተ ዲቃላ የመሰልክ ዲቃላ ማለት ነው። በአንተ ራስክን መጀመሪያ ማንም ሻወር ከራስ ይጀምራል። እና ራስ መጀመሪያ ከእነዚህ ሰዎች ህይወት ውጥት፣ በል ከዚያ በኋላ እሷን ትነግራታለህ። ከዚያ በኋላ እሷን ትነግራታለህ። ሌሎችም በሙሉ አስወጡ ማለት ነው። ቢኒም እንደዚያው ራሳችሁ መጀመሪያ ውጡ ማለት እፈልጋለሁ ማለት ነው። ጥገኝነታችሁን አይ